ሰበር ዜና መስከረም 26። ጤና ይስጥልኛ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች በእለቱ በሁለተኛው የዜና ወጃችን ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም እና ወሎ የብልጽግና የክልል ባለስልጣናት ላይ ፋኖ እርምጃ ወሰደ። በጎጃም አሁን በዚህ ሰዓት ጭምር ከባድ ውጊያ እየተደረገ ነው። የጎጃም ፋኖ እነ ሽመልስ አብዲሳን ባስደነገጠ መልኩም ኦሮሚያ ድንበር ላይ ውጊያ አድርጓል። የአገዛዙን ካምፕ በመስበር ጦሩንም አመድ አድርጎታል። የአገዛዙ ጦር መሪዎችም ተገድለዋል። የብልጽግና ሹማምንቶች በደፈጣ ተመተዋል። ጎጃም ዘመነ ካሴን እይዛለሁ ብሎም የገባው ጦር ሰምጦ እየቀረ ነው እና ሰዎች የጎጃም ቡዳ በላን እያሉ ነው። በዝርዝር እንመለከተዋለን። በሌላ በኩል ወሎ ላይም ታሪክ መሰራቱን ቀጥሏል። ተጠናክሮና በድል ታጅቦ በቀጠለው ዘመቻ አርበኛ ድማሌ አባናዴው ወልዲያ ሀራ መገንጠያ ጉምሩክ ኬላ ላይ አንድ ፓትሮል የብልጽግና ባለስልጣናትን እስከና ጃቤዎቹ ይዞ በአርፒጂ መመታቱና ሙሉ ለሙሉ መንደዱም ተነግሯል። በዝርዝር ዘገባ ይዘንበታል። ወዲህ ደግሞ ጎንደር ላይ የአድማ ብተን አባላት ብሬንና አስራ አንድ ክላሽ እንዲሁም 13 የቦምብ ትጥቅ ይዘው ተጨማሪ ሌሎች ሎጂስቲኮችን ይዘው ፋኖን ተቀላቅለዋል። በዝርዝር መረጃው ይዳሰሳል። በሌላ በኩል ኤሬቻን በተመለከተ ሰፊ ትንታኔ አዘጋጅተናል። የሰሜኖቹ በዓላት እንዴት በኦህዴድ እንደሚገፉና ሽመልስ ታላቋን ኦሮሚያ እንዴት እየገነቡ እንደሆነ የአብይ አህመድ ድራማን፣ የአማራ ፖለቲከኞችን ጥንብአንሳነት የሚዳስስ ሰፊ ትንታኔም እናስቃኛችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ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 ሽመልስ አብዲሳ የኦሮሞን የበላይነት ለምዱታላችኋል፣ የገዳ ባንዲራ ገና ይበዛል ሲሉም ተደምጠዋል። አዲስ አበባን ይዘን ኦሮሚያን ሀገር እናደርጋለን የሚለው የሽመልስ አብዲሳ ንግግር ተደግሟል። መገን ጠልቃቃትን ኢትዮጵያን የኦሮሞ ባህል እናለብሳታለንም ሲሉም ተደምጠዋል። እኛ ኦሮሞዎችን እንበላለን እንቆርጣለን እንፈልጣለን ያሉት አብይ አህመድ የሚቀኛሉ፣ ኢትዮጵያ በገዳ ስርዓት ትመራለች የሚለው አዲሱ የኦሮሞ ንቅናቄም፣ ፋና ቴሌቪዥን ከፋና ቴሌቪዥንነት ወደ ፊንፊኔ ቴሌቪዥንነት ስለመቀየሩ የሚዳስሱ መረጃዎችን ይዣለሁ። በቅድሚያ መት ን ምስጋና ያቀርብላችኋለሁ። በኢሬቻ ዋዜማና በዕለት ሁለት አዲስ አበባ በገዳ ባንዲራ ተሞልታ ታይታለች። ባልተለመደ ሁኔታ የመንግስት ሚዲያዎች ወሪያቸው ሁሉም ስለ ኢሬቻም ነበር። የመንግስት ባለስልጣናት መልእክታቸውንም አስተላልፈዋል። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ የገዳ ባንዲራ በዝቷል እየተባለ ነው ገና ይበዛል ልትለምዱታላችሁ ሲሉም ተናግረዋል። የአዲስ አበባ ከንቲባ አዳነች አቤቤ በበኩላቸው ኦሮሞ እዚህ ደረጃ የደረሰው ብዙ መስዋዕትነት ከፍሎ ነው ሲሉም ተደምጠዋል። ኢሬቻ የዋቄፈና ሃይማኖታዊ በዓል ነው። የሙስሊም እምነት ተከታዮችና የክርስቲያን እምነት ተከታዮች በዓላችን ላይ አትምጡብን እየተባሉም እየሄዱ ነው። የክርስትናና የእስልምና አባቶች ምዕመኑ ኢሬቻ በዓል እንዳታከብር በአዳም ልኮ ነው ሲሎም ይደመጣሉ። የገዳ አባቶችና አንዳንድ የኦሮሞ ፖለቲከኞች ኢሬቻ መከበር ከጀመረ አንድ ሚሊዮን ዓመታት ሆነውታል ሲሎም ይደመጣሉ። ማንም ማህበረሰብ ሆነ ግለሰብ የፈለገውን እምነት መከተል የማክበር መብት አለው። እሬቻ የዋቄፈና ሃይማኖት ነው። እረቻ ኦሮሞ ባለበት ሁሉ የሌላውን ሃይማኖት ሳይነካ ቢከበር ችግር የለውም። አሁን እንደሚታየው ከሆነ ግን እሬቻ የሌላውን እምነትና ባህል እየገፋ ነው። ይሄ ደግሞ አብሮ ያዛልቅም። የመንግስት ሚዲያዎች እሬቻ በሚከበሩበት ቦታዎች ሁሉ ጋዜጠኞችን የኦሮሞ ባህል ልብስ አስለብሰው እንዲዘግቡ ልኳቸዋል። በፊት የመንግስት ሚዲያዎችና ባለስልጣናት እንኳን ለኦሮሞ ህዝብ የእሬቻ በዓል በሰላም ማድረሳችሁ ነበር የሚሉት። ዘንድሮ ግን ለሚዲያዎችና ባለስልጣናት ሽመልስ አብዲሳ እና አብይ አህመድ ለመላው የኢትዮጵያውያን ህዝብ እንኳን ለእሬቻ በዓል በሰላም አድረሳችሁ በሎ የሚል ትእዛዝ አስተላልፎ ነበር። ሚዲያዎቹም ተፈጻሚ አድርገዋል። ሚዲያዎቹ ባለስልጣናቱም እንደ አድዋ ድል በዓል እንደ የካቲት 12 ሰማእታት ቀን እንደ ካራ ማራ ድል ሁሉ ለመላው የኢትዮጵያ ህዝብ እንኳን ለእሬቻ በዓል በሰላም አድረሳችሁ እያሉ ለዋል። ይህ አስቂኝ ነው። የሙስሊም በዓል ሲሆን ለሙስሊም እምነት ተከታዮች እንኳን አድረሳችሁ ይባላል። የክርስቲያን በዓል ሲሆን የክርስቲያን እምነት ተከታዮችን እንኳን አድረሳችሁ ተብለው ይነገርላቸዋል። የሲዳማ ዘመን መለወጫ ጨንበላላ ሲከበር ለሲዳማ ዘመን መለወጫ በዓል እንኳን አድረሳችሁ ይባላል። ኤሬቻን የሚያከብረው የኦሮሞ ህዝብ ብቻ ነው። እሱም የዋቄፈና እምነት ተከታይ፣ ሌላው በማይመለከተው ነው የሚገባው። ታዲያ ለምንድነው ነው ለኢትዮጵያ ህዝብ እንኳን ለኤሬቻ በዓል በሰላም አድረሳችሁ የሚባለው? የወደፊቱ የኦህዴድ ዕቅድ ኦሮሚያን መገንጠል በአንችል እንኳን ኢትዮጵያን በገዳ ስርአ ስርዓት እንድትመራ እናድርጋታለን የሚል ይመስላል። ለዚህ ነው ለመላው የኢትዮጵያ ህዝብ እንኳን ለእሬቻ በዓል በሰላም አድረሳችሁ እያሉም ያሉት። እሬቻ አዲስ አበባ መከበር ከጀመረ ስድስት ዓመት ሆኖታል። ከቢሾፍቱ ወደ አዲስ አበባ እየተወሰደውም ለትልቅ የፖለቲካ ሴራ ነው። ለመጀመሪያ ጊዜ አዲስ አበባ ላይ በተከበረበት ቀን ሽመልስ አብዲሳ መስቀል አደባባይ ላይ ቆመው ነፍጠኛን በሰበረን ቦታ ሰበር ነው በማለት ነበር የተናገሩት። ያ የሽመልስ አብዲሳ ንግግር ትልቅ አቧራም አስነስቶ እንደነበረ ይታወሳል። የሀገሪቱ መሪ ጠቅላይ ሚኒስትር አብይ አህመድ ባሌ ላይ ሆነው እኛ ኦሮሞዎች ዝሆነን እንቆርጣለን፣ እንበላለን፣ እንጨፈልቃለን ማለታቸውም ይታወሳል። የአዲስ አበባ ትምህርት ቢሮ ኃላፊም ፊንፊኔ የኦሮሞ ናት፣ የፊንፊኔ ህዝብ የሚተፋውን ፈርስ የኦሮሞ ህዝብ እየተቀበለ ነው፣ የኦሮሞ ህዝብ የአዲስ አበባ ቆሻሻ ማራገፊያ ሆኗል። ስለዚህ ፊንፊኔ የአዲስ አበባ ናት ሲሉም ተደምጠው ነበር። የኦህዴድ ሰዎች ነፍጠኛ ሲሉ አማራን ነው፣ የአዲስ አበባ ህዝብ ሲሉም አማራ ነው ከዚህ ስድስት ዓመት ውስጥ ሁሉም የኦሮሞ ዘፋኞች ዘፈናቸው ሁሉ ፖለቲካ ነው በዘፈኖቻቸው በግልጽ አማራን ፌስታልህን ይዘው ውጣም እያሉ ይሳደቡ ነበር ፊንፊኔ ምን ትፈልጋለህ ውጣ እያሉም ይቀሰቅሳሉ ኦህዴድ በሰሜኖቹ ባህል በጣም የሚቀና ድርጅት ነው መስቀል በጉራጌና በአዲግራት ይከበራል ጥምቀት በጎንደር ይከበራል ነሐሴ ወር ላይ በአማራ ክልልና በትግራይ ክልል ደስ በሚል ሁኔታ የአሸንዳ የሻደይ የሶለል በዓላት ይከበራሉ ትላልቅ ኮንሰርቶች በመቀሌ በአዲግራት በሰቆጣም በላሊበላ በራያና ና በአዲስ አበባም ይካሄዳሉ። የዛሬና ያድርገውና ቱሪስቶች ይሳባሉ። አሁን ላይ የሰሜኖቹ በዓል እንደ አደባባይ በዓላት እየተዳከሙ ነው። በተለይ ጥምቀት ሲሆን ጎንደር ትሞሸራለች። ወደ ጎንደር በረራ እስኪጠፋ ድረስ ሕዝቡ ይጎርፋል። ትልልቅ አውሮፕላኖች ጭምር ይጓዙ ነበር። አክሱም ማርያምም እንደዚያው ነው። በላሊበላ የገና በዓል ይደምቃል። ሕዝቡም ወደ ላሊበላ ይጎርፋል። አሸንዳ ሶለል ሀደይ በአዲስ አበባ መከበር ተጀምሮ ነበር። አዳነች አበበም የሰሜንኞቹን የኮረዶች ቀሚስ ለብሰው በዓሉን አብሬ ያከብሩ እንደነበር ይታወሳል። የትግራይ ጦርነት ተቀሰቀሰ፣ አሸንዳም ተዳከመም። አዳነች አበበም የኮረዶቹን ልብስ አርቀው ጣሉት። ጦርነቱ ትግራይን ብቻ አይደለም ያደቀቀው፣ አማራንም በደንብ አድቅቆታል። አማራ ክልል አሁንም ጦርነት ላይ ነው። ትግራይ ራስ ገዝ ሆናለች። በአዲስ አበባ ሲከበር የነበሩ የሰሜኖቹ የአደባባይ በዓል እንዳይከበር ወር ተደርጓል። ከሰሞኑን እንኳን አሸንዳና ሻደይ እንዳይከበር በአዲስ አበባ ምን እንደተፈጸመም ሁላችንም የምናውቀው ነው። ኦህዴድ የሰሜኖቹን የአደባባይ በዓላት አዲስ አበባ እንዳይከበር በማድረግ ሰምተን የማናውቃቸው የኦሮሞ የልጃገረዶችና የጎረምሶች በዓል በማለት አዲስ አበባ ላይ አዳዲስ በዓሎችንም አክብረዋል። ከሜክሲኮ እስከ ካሳንቺስ የተዘረጋም የልጃገረዶች በዓላትና የጎረምሶች በዓል ተከብረዋል። ጎረምሶቹና ልጃገረዶች የመጡት ከኦሮሚያ ከተለያዩ ዞኖች በከፍተ ከፍተኛ በልም ነው ጎረምሶቹ በቡድን በብድን ሆነው ወደ ትራንስፖርት ሚኒስቴርም ሄደዋል። መስሪያ ቤቱም 500 ሺህ ብር ለጭፈራቸው ሰጥቷቸዋል። የመስቀል ደመራ በዓልን ለማክበር ወደ መስቀል አደባባይ የሚተመው የአዲስ አበባው ህዝብ ግን በተቃራኒው እንግልትን የገጠመው የጸጥታ ኃይሎች የተጠናከረ ፍተሻ ማጨናነቅና ማንጓጠጥ ሲያደርሱበት ቆይተዋል። የጥምቀት በዓል ሲከበር የራያ ተወላጅ ወጣቶች በሚገርም ሁኔታም ግጥምና ዜማ እንዲሁም በሚያምር አለባበሳቸው ለጥም ጥምቀት ሄደውን ህዝብ ያዝናናሉ። የአዲስ አበባ ወጣቶችን በአርሞኒካ ትዳር ፈላጊ እያሉ ያዜማሉ። እናም ያ ሁሉ ተዳምሮ ለጥምቀት በዓል ድምቀቶች ናቸው። አሁን ላይ ያ የለም። ኦህዴድ ኦሆዴድ ለጸጥታ አስጊ ናችሁ ብሎ ከልክሏቸዋል። ኦሆዴድ ሰሜኖቹን ሲያርቃቸው የኔ ናቸው የሚላቸውን ደግሞ በመንግስት ወጪ ይደግፋቸዋል። የዛሬ ሁለት ዓመት በጥምቀት በዓል በተለምዶ ቦሌ ቡልቡላ ተብሎ በሚጠራው ሰፈር የሚካኤልና የተክለ ሃይማኖት ታቦታትን ለማስገባት ለማስገባት ወጣቶች ሆይ ያሉ በሚገርም ዜማ እየጨፈሩ እየሄዱ ነበር። ድንገት ፖሊሶች ወደ ወጣቶች ጥይት አርከፈከፉ። ሶስት ወጣቶችም ተገደሉ። በየካ ሚካኤልም እንዲሁ አይነት ግጭት ተቀስቅሶ እንደነበረም ይታወሳል። በፈረንሳይ ሌጋሲዮንም እንደዛው ጥምቀት በዓል በጣም እንዲቀዘቅዝ ተደርጓል። የኦርቶዶክስ ጳጳሳቶች የጥምቀት በዓል የክርስቶስ ጥምቀት ማክበር እንጂ ጭፈራ አይፈቀድም ሲሉም ወጣቶች እንዲገለሉ ለጸጥታ ኃይሎች አመቻችተዋል። በዘንድሮ የመስቀል ደመራ

አንድ ጳጳስ የማርያም ስዕል ምዕመኑ እንዳይይዝ ሲቀሰቅሱም ነበር። ጳጳሱ ይህንን ያሉት የኦህዴድ መንግስት የጴንጤቆስጤ እምነት እንደሆነ ስለሚያውቁ ነው። ሰሞኑን አንዲት የጴንጤቆስጤ እምነት ተከታይ የሆነች ወጣት የማርያምን ስዕል ስትቀድ ታይታለች። ህዝቡ ቁጣውን ሲያሰማ ነው ፖሊስ ያዛል። ጳጳሱ የኦህዴድ ባለስልጣናትን ላለማስቀየም ሲሉ ነው የማርያም ስዕልን እንዳትይዙ ብለው ህዝበ ክርስቲያኑን የማርያም ስዕል መያዝ የከለከሉት። የእሬቻ በዓል ሲከበር አክባሪ የፈለገውን ባንዲራ አይነት አይከለከልም የፈለገውን ብሔር ሃይማኖት እየሰደበና እያንቋሸሸም እየዘፈነ ቢጨፍር የጸጥታ ኃይሎች ምንም አይሉም። ጥምቀትና የመስቀል ደመራ በዓል ሲከበር ግን የኢትዮጵያ ሰንደቅ ዓላማ ነጠላቸው ላይ፣ ጋቢያቸው ላይ ቀሚሳቸው ላይ ቲሸርታቸው ላይ እያሰፉ ወጣቶችና እናቶች እንዲሁም አዛውንቶች የጸጥታ ኃይሎች ሰንደቅ ዓላማውን በምላጭና በሴንጤም ይቀዱባቸዋል። በተለይ አዲስ አበባ አረንጓዴ፣ ቢጫ፣ ቀይ መያዝ ልብስ ላይ ማሰፋት ዋጋ ያስከፍላል። ሽመልስ አብዲሳ ትላንት ፊንፊኔ ላይ የገዳ ባንዲራ በዛ እየተባለ ነው ገና የበዛለ ሲል ቃል በቃል ተናግረዋል። አዲስ አበባ አይደለም ያለው ፊንፊኔ ነው ያለው። ሽመልስ የዛሬ ዓመት እንዲሁ ባደረጉት ንግግር የሬቻን የዛሬ ዓመት ቀይ ባህር እናከብራለን ብለው ነበር። ነገር ግን ዘንድሮም አዲስ አበባ ላይ ነው ያከበሩ። ሽመልስ አብዲሳ ቀይ ባህርም የኦሮሞ ነው እያሉን ይሆናል። ጀዋር መሐመድ ለሽመልስ አብዲሳ መልእክት አስተላልፏል። እሱ ፊንፊኔ ብሎ የጠራት አዲስ አበባ ላይ ሬቻ መከበሩን አመስግኖ ነገር ግን የገዳ ባንዲራ የኦሮሚያ ክልላዊ መንግስት ባንዲራ እንዲሆን ጥያቄም አቀርበዋል። የኦሮሞ ፖለቲከኞች አሁን ላይ አለመስማማት ቢኖርም በኦሮሞ ህዝብ ጥቅም ላይ አይደራደሩም። የትግራይ ፖለቲከኞችም እንደዚያው ናቸው በትግራይ ህዝብ ጥቅም አንዳቸውም አይደራደሩም። የአማራ ፖለቲከኞች ግን ለየቅል ናቸው። የአማራ ፖለቲከኞች እንዲህ ህዝባቸውን ሳይቀር ይሰድባሉ፣ ያውም ምክትል ጠቅላይ ሚኒስትር ተብለው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። አብይ አህመድ አሁን የተበላበት ቆብ ቢሆንም አሁንም ኢትዮጵያ ኢትዮጵያ ይላል። ኢትዮጵያንም እንደሚወድ በተደጋጋሚ ይናገራል። ኢትዮጵያን ሲጠሩ እንደሚያነቡን በዳንኤል ክብረት በኩል አስነግረዋል። የሳቸው ደጋፊዎች፣ የማህበራዊ ሚዲያ ሰራዊት፣ የመከላከያ የክብረ አባላቶች ኢትዮጵያ ኢትዮጵያ ሲሉ ይሰማሉ። ኢትዮጵያ ኢትዮጵያ ሲሉም የኢትዮጵያ ህዝብን ለማደናገር ነው። ውስጥ ውስጡን ግን ኦሮሚያን ሀገር ለማድረግ እየሰሩ ነው። ሽመልስ አብዲሳ የገዳ ባንዲራም በዛት በሉ ገና ይበዛል ተለምዱ ታላችሁ ሲሉ ምን ማለታቸው ነው? ኦሮሚያ ሀገር ስለሚሆን ኦሮሚያ ሀገር ሲሆን የገዳ ባንዲራ ነው የሚሆነው። የአንድ ሀገር ዋና መለያው ባንዲራ ነው። ስለዚህ የኦሮሚያ ሀገር ባንዲራ የገዳ ባንዲራ ነው የሚሆነው። ያኔ የኢትዮጵያ ሰንደቅ ዓላማ አይኖርም። ያኔ የገዳ ባንዲራ ብቻ ነው የሚኖረው። ከአሁኑ ልመዱት እያሉን ነው። የመንግስት መስሪያ ቤቶች ደብዳቤ ሆነ የተለያዩ ደረሰኞች የሚቆረጠው በኦሮሚኛ ነው። እዚሁ አዲስ አበባ ላይ ከዚህ በፊትም በአዲስ አበባ ላይ የኦሮምኛ ቋንቋ በግድ የአዲስ አበባ ህጻናት መማር አለባቸው ተብሎ ነበር በተነሳ ተቃውሞ ቢቆምም። የሽመልስ አብዲሳ ሚስት አማራ ናት። የአዳነች አቤቤ ባል አማራ ነው። የአብይ አህመድ ሚስትም እንደዚሁ ጎንደሬ አማራ ናት። የሌሎችም የኦህዴድ ባለስልጣናት ሚስቶቻቸውና ባሎቻቸው አማራ ናቸው። ታዲያ ለምን አማራን ጠሉ የሚለው ጥያቄ ትልቅ ጥያቄ ነው። የኦሮሞ ዘፋኞች ስለ ፍቅር አይዘፍኑም። ስለ ፍቅር የመዝፈንም አቅም የላቸውም። ተወዳጅ ለመሆን እንዲሁም ምስኪኑን የኦሮሞ ህዝብ ተወዳጅ ለመሆንና ምስኪኑን የኦሮሞ ህዝብ እየቀሰቀሱ እነሱ በሀብት እየተንበሸበሹ ነው። መስከረም ላይ የሲዳማ ህዝብ ጨንበላላ የተባለ የአደባባይ በዓል ይከበራል። ታዲያ ጨንበላላ አዲስ አበባ ለምን እንዲከበር አይደረግም? ጥምቀት፣ መስቀል ሲከበር እምነቱ ከሚፈቅደው ውጭ ያሉ ባንዲራዎችን መያዝ ለምን ይከለክላሉ? ለምን መያዝ አይፈቅዱም? ይረቻ ላይ ሲሆን ሁሉም ይፈቀዳል። የሌሎች በዓል ላይ ሲሆን ይከለከላል። ይሄ ለምን ይመስላል ይላቸዋል። ይሄ ታላቋን ኦሮሚያ የማዋረድ ስነ ስርዓት ነው። የመስቀልና የጥንቀት በዓል ዋዜማዎች ላይ በአዲስ አበባ ወጣቶች እየታፈሱ ወደ ማጎሪያ ስፍራዎች ሲወሰዱ ተመልክተናል። በዓሉን በማጎሪያ ቦታዎች ያሳልፋሉ። በዘንድሮም ሰሞኑን ኢሬቻ ሊከበር አራት ቀናት ሲቀሩት በአዲስ አበባ በተለያዩ ስፍራዎች በትግራይ ተወላጆች እንዲሁም በአማራ ተወላጆች ላይ ያነጣጠረ አፈሳ ተካሂዷል። የደቡብ ተወላጆች ታፍሰዋል። የደቡብ ተወላጆች ወደ ወታደራዊ ማሰልጠኛ ነው እየተወሰዱት የወጣቶ አፈሳ ተለምዷል። የገዳ ባንዲራ በኢትዮጵያ ሰንደቅ ዓላማም ተተክቷል። ይህም ተለምዷል ብቻ በአጠቃላይ ኢትዮጵያ ውስጥ መፈናቀል፣ ሞት፣ ረሃብ ተለምዷል። ፋና ቴሌቪዥን በፌስቡክ ገጾም በመስቀል ደመራ ቀን በፌስቡክ ገጻቸው እንኳን ኢሬቻ በዓል በሰላም አድረሳችሁ ብለው የክርስቲያኖችን በዓል ማጣጣላቸውንም አንዘነጋም። ፋና ከዚያም አልተማርም። ኢሬቻ ዋዜማ ፋና ቴሌቪዥን ቤኒሻንጉል ጉሙዝ፣ ደብረ ብርሃን ይዞም ሙሉ ወሎን፣ ድሬዳዋን፣ ሀረርን ደቡብ ክልልን በከፊል ሶማሌ ክልልን ግማሹን አፋር ግማሹን አዲስ አበባን ሐዋሳን ያካተተ የኦሮሚያ ካርታን የያዘ መጽሐፍ አስመርቋል። መጽሐፉ የኦሮሞ የድሮ ግዛቶች ብሎም ቦታዎችን የሚዘረዝር የጥላቻ መጽሐፍ ነው። ፋና ቴሌቪዥን ታዲያ ያንን መጽሐፍ ፋና ቴሌቪዥን ተብሎ ብሔራዊ ቴሌቪዥን ተብሎ ይህንን መጽሐፍ ነው ሲያስተዋውቅ የከረመው። ይህንንም ዳግም የህዝብ ተቃውሞ ሲያይ አንስቶታል። ብቻ ተረኝነቱና ታላቋን ኦሮሚያ የማዋረዱ ስራ በኦህዴድ በኩል ተሳልጧል። በኦህዴድ በኩል ተሳልጧል። ህዝቡ ግን የኢትዮጵያ ህዝብ ግን ምንም እያደረገ አይደለም፣ ቁጭ ብሏል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር ዜናዎች አልፋለሁ። ሻለቀ መሪውን መደምሰስ ያስቻለ የደፈጣ ጥቃት ፈጸምኩኝ ያለ ፋን ነው በትላንትና እለት በምሽት ከደጋዳሞት ወደ ደንበጫ ሲንቀሳቀስ በነበረ የብልጽግና ኃይል ላይ እንጃኔ ከተማ ላይ የኢንጂነር ክብር ተመስገን ልጆች ጥቃት በመፈጸም ሻለቃ መሪውን ጨምሮ በርካታ የአገዛዙ ሰራዊት አመራሮችን መደምሰሳቸውን አስታውቀዋል። በደፈጣው ከ13 በላይ ሰራዊት የተደመሰሰ ሲሆን ሻለቃ ማዕረግ ያለው ሻምበል መሪም የሰው ኃይል አመራር የነበሩ ከተደመሰሱት መካከል መሆናቸውንም ከመታወቂያቸው ላይ አረጋግጫለሁ ሲል የ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አስታውቋል። የአገዛዙ ሰራዊት ይንቀሳቀስበት የነበረው አምስት መኪና ጎማውን በመምታት ውጊያው የተጀመረ ሲሆን በርካቶችም ቁስለኛ መደረጋቸው ተረጋግጧል። ሊደመሰስ መሆኑ የገባው የብልጽግና ኃይል ዙ 23 ና ፔምፔ ከደንበጫ ከተማ በማምጣት ቀሪዎቹን ይዞ ወደ መደበቂያ ኮንክሪት ምሽጎም ተበትኗል ሲሉ የአካባቢው ነዋሪዎች ለሚዲያችን ገልጸዋል። እዚሁ ጎጃም ላይ ስንቆይ ሌላ ሰብር ዜና ተሰምቷል። የብርሃው ንጉስ ዘ ዛምብርሃ ብርጌድ ድል በድል ሆኗል። በዛሬው ዕለት ማለትም መስከረም 26 2018 ዓ ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረሃው ንጉስ ዛምብርሃ ብርጌድ በኦሮሚያ ክልል አዋሳኝ ድንበር ላይ በምስራቅ ጎጃም ወደብ ደጀን ወረዳ ምንጅ ቀበሌ የሚገኘውን የብልጽግና ካምፕ በመስበር የአስክሬን ክምር እንዳደረጉት ተገልጿል። ዛምብርሃ ብርጌድ በፈጸመው ኦፕሬሽን 16 የአገዛዝ ወታደሮች እስከ ከወዲያኛው ሲሸኙ ሁለት ከባድ ቁስለኛ ሲሆኑ ሰባት መሳሪያም ተማርኳል። ይህ ታላቅ ድል የተገኘው የውጊያ ኦፕሬሽን በዚያም በረሃ ብርጌድ ወታደራዊ አዛዦች የተመራ ሲሆን በኦሮሚያ ክልል ድንበር ላይ ይህ መፈጸሙ በአገዛዙ ዘንድ ትልቅ ድንጋጤም ፈጥሯል ተብሏል። ይህ በእንዲህ እንዳለ ጎጃም ላይ ሌላ ጥቃት ተፈጽሟል። ጎጃም ቀውጥ ሆኗል። ብልጽግና ጎጃም ገብቼ እነዘመን ካሴን አጠፋለሁ ብሎም በየቦታው ራሱ እየጠፋ ነው። የደፈጣ ጥቃት ቴሌሊዘን ግና ብርጌድ ፈጽመዋል የብልጽግና አመራርን ጭኖ ሲንቀሳቀስ የነበረው መኪና ላይ እርምጃ መውሰዳቸውን የፋኖ ኃይል አስታውቀዋል። ዛሬ መስከረም 26 2018 ዓ ም ከቀኑ 6 ሰዓት ተኩል ከቡሬ ከተማ በመነሳት ወደ ቴሌሊ ከተማ ሲክተለተል በነበረው የአገዛዙ ኃይል ላይ የአፋባሃ ምዕራብ አመራር ቀጠና ቴዎድሮስ እዝ የጎጃ መገብ ምድር ፈርጦች ቴሌሌ ዘንግና ብርጌድ ውንድይ ተብሎ ከሚጠሩ አካባቢ ደፈጣ በመያዝ በብልጽግና ኃይል ላይ ሰብአዊና ምቁሳዊ ጉዳት አድርሰውበታል። የብልጽግና አመራርና የአገዛዙን ሹማምንታች የአገዛዙን ሹማምንቶች ይዛ በነበረች መኪና ላይ በታለመ ድብደባ ከጥቅም ውጪ መሆኑም ነው የተገለጸው። አሁን በቀጥታ ወደ ወሎ አልፋ አለው። ከፍተኛ ቁጥር ባለው ጸጥታ ኃይል ታጅበው ከወልዲያ ወደ ሀራ ሲጓዙ በነበሩ በሰሜን ወሎም የዞንና የወረዳ አመራሮች ላይ ከባድ ጥቃት ተፈጸመ። በጥቃቱ በርካታ አገዛዝ ወታደሮች ተገድለዋል የተባለ ሲሆን አመራሮቹን ጨምሮ በርካቶች ቆስለው ወደ ወልዲያ አጠቃላይ ሆስፒታል መወሰዳቸውን ሚዲያችን ለማረጋገጥ ችሏል። ከባድ ጉዳት ከደረሰባቸው አመራሮች መካከል በዞኑ ስር የጉብልፋት ወረዳ ይገኙበታል የተባለ ሲሆን የአመራሩ ቤት ሰብ ወደ ሆስፒታል በሄዱም እንዳያዩት ግን ተከልክለዋል። ይህ በእንዲህ እንዳለ ዚሁ ስቱዲዮ ከገባው በኋላ በወጣ መረጃ ደግሞ ተጠናክሮ በድል ታጅቦ በቀጠለው ዘመቻ አርበኛ አደማሊ አባናደ ወልዲያ ሀራ መገንጠያ ጉምሩክ ኬላ ላይ አንድ ፓትሮል የብልጽግና ካሬ እስከ አጃቢዎቹም በአርፒጂ መደምሰሱን አረጋግጫ አለው አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ መስከረም 26 2018 ዓ ም ማለዳ ሀራ አድረው ወደ ወልዲያ ይጓዙ የነበሩ የሰሜን ወሎና ወልዲያ ከተማ የተለያዩ የፀጥታና የፖሊስ አመራሮች መካከል አንዱ ፓትሮል ሙሉ ለሙሉ በአርፒጂ እያጋዩ ሲሆን አንዱ መቶ አለቃ አመራርን ጨምሮ ሶስቱም ወዲያውኑ ሲሞቱ፣ የጉብልፋት ወረዳ ፖሊስ አዛዥ ኮማንደር ዝናብ ያከለን ጨምሮ አምስቱም ከባድ ቁስለኛ ሆነዋል። ጥቃቱ የተፈጸመው የብልጽግና አመራሮች ወልዲያ ከተማ ማደር ስለማይችሉም ሀራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን ይህንን መሰሉ እርምጃም በቀጣይም ባንዳ ላይ አጠናክረን እንቀጥላለን ሲሉም የፋኖ ኃይሎች ባወጡ ያወጡት መግለጫም አስታውቀዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ይህ በእንዲህ እንዳለ ወደ ጎንደር ስናልፍ የአድማ በተና አባላት ብሬን ይዘው ጎንደር የበጋሻው ክፍለ ጦርን ተቀላቀሉም። የአማራ ፋኖ ብሔራዊ ኃይል አፋ ዋሃ ሰሜን አማራ ቀጠና በላይ ዘለቀ ዝብ ዳግሜ ቴዎድሮስ አምስተኛ ኮር አካል ካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 26 2018 ዓ.ም ም ስቡ ማስገዳቱን በውጤት አጠናቋል። ጎንደርና ጸዳ ከተሞች የነበሩ የአገዛዙ አድማ በተና አባላት ለመንግስት ሎ መሆንና ህዝቡ ላይ መተኮስ በቃን በማለት የጎንደር በጋሸው ክፍለ ጦር አሃድ የሆኑትን ፋሲለደስና ቃኘው ብርጌድን መቀላቀላቸው ተነግሯል። የአድማ ብቸና አባላቱ አንድ ብሬን 11 ክላሽንኮቭ፣ 13 ቦምብ፣ 23 ካዝናና በርካታ ተተኳሽ ይዘው በፍቅር የተቀላቀሉ ሲሆን አንድ ብሬን ከ3 ክላሽ ቃኘው ብርጌድ እና 8 ክላሽ ደግሞ አጼ ፋሲለደስ ብርጌድ ምርጫቸው አድርገዋል። አሁን ላይ ጸዳ ከተማ ያሉ የአገዛዙ የፖለቲካ አመራሮች የአድማ ብቸናና የፖሊስ አባላት ከስቡ ማስገዳቱ እጃችሁ አለበት በማለት ተጠራርገው ታስረዋል። ውጥረቱም አይሏል። ምናልባት የእርስ በእርስ ግጭት ሊነሳ ይችላል ሲሉም የአይን እማኞች ከቦታው ገልጸውልናል። በመጨረሻ አዲስ ስታንዳርድ መጽሔት ባወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦርነት ላይ ያለውን ጥገኝነት እየጨመረ መምጣቱን አጥብቆ ተችቷል። ይህ ፖሊሲ በሞራላዊና በፖለቲካዊ መልኩ እየከሸፈ የረጅም ጊዜ አለመረጋጋትን የሚያባብስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ሲልም ይሞግታል። ኤዲቶሪያሉ ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የተመረቱ ድሮኖችን እንደ ሀገራዊ እድገትና ሉዓላዊነት ምልክት አድርገው ማሞገሳቸውን፣ በሌላ በኩል ደግሞ በሰሜን ወሎ በጤና ጣቢያ ላይ በተፈጸመ ጥቃት ሰዓት ጨምሮ በሰላማዊ ዜጎች ላይ ከሚደርሰው ተጨባጭ ጉዳት ጋር ያነጻጽረዋል። ጽሁፉ በኦሮሚያ፣ በአማራ፣ በትግራይ ክልሎች በሚገኙ አብያተ ክርስቲያናት፣ በተፈናቃዮች መጠለያ ጣቢያዎች፣ በትምህርት ቤቶችና በአውቶቢስ ጣቢያዎች ላይ የደረሱትን በጋዜጣው በኢሰመኮም፣ እንዲሁም በተባበሩት መንግስታት የተሰነዱትን ገዳይ የድሮን ጥቃቶች በመጥቀስ ይህ ችግር የአንድ ጊዜ ክስተት ሳይሆን የቀጠለ አደገኛ አዝማሚያ መሆኑንም ያስረዳል። ይህንን አካሄድ በአለም አቀፍ ደረጃ ከከሸፈው ተመሳሳይ የጸረ ሽምቅ ምቅ ዘመቻዎች በተለይም ከአሜሪካ በአፍጋኒስታን ውስጥ ለሁለት አስርት ዓመታት ካካሄደችው የድሮን ዘመቻ ጋር ያመሳስለዋል። የድሮን ጥቃቶች ህዝቡን ከማራራቅና ለበቀል ከማነሳሳት ውጭ ሰላም እንደማያስገኙም ይከራከራል። ኤዲቶሪያሉ ለዚህ የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ሲሆን ዓለም አቀፍ ማህበረሰቡም በዝምታ አሳፋሪ ተባባሪነት እያሳየ ነው ሲልም ይተቻል። በመጨረሻም ጽሑፉ ከልመናና ከመሰረትና ከማሳሰባነት ባለፈም ተጠያቂነት ላይ ያተኮረ ጥሪም ያቀርባል። የኢትዮጵያ መንግስት ሰላማዊ ሰዎች ላይ የሚፈጽመው የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ባለፉት ጥቃቶች ላይ ገለልተኛ ምርመራ እንዲፈቅድ እንዲሁም ፈጻሚዎችን ለፍርድ እንዲያቀርብም ይጠይቃል። ዓለም አቀፍ ማህበረሰቡ ከኢትዮጵያ ጋር የሚያደርገውን ወታደራዊ ዲፕሎማሲያዊ ትብብር ሀገሪቱ ዓለም አቀፍ የሰብአዊነትን ሕግ ከማክበሯ ጋር እንዲቆራኝም ያሳስባል።